ለህዝበ ክርስቲያን ግልጽ የሆነ መልእክታችንን እናስተላልፋለን። በዚህ መድረክ፣ በተለያዩ መድረኮች ጭምር ክርስቲያን ወንድሞቻችን የሀገር ወንድሞቻችን ናቸው። ሰው ልጆች በመሆናቸው ወንድሞቻችን ናቸው። እነዚህ ወንድሞቻችን በተለያዩ ሚዲያዎች ጥያቄያችን ለነሱ ስጋት እንዲሆን ተደርጎ የማቅረብ ሂደቶች አሉ። ጥያቄያችን የኛ የቤታችን የውስጣችን ጥያቄ ነው። ለእናንተ አንዳች ስጋት ሊሆን አይገባም። ከክርስቲያኖች ጋር እውቅና ሰጥተናቸው ተከባብረን ተቻችለን ተዋደን የእምነት ቤቶቻቸውን አክብረን የእምነት መሪዎቻቸውን አክብረን እንድንኖር ያዘዘን አላህ ነው። በቁርአን እና በሐዲስ በግልጽ የተቀመጠ ነገር ነው። ስጋት ሊገባችሁ አይገባም። ለኢትዮጵያ ሰላም፣ ነፃነት፣ እድገት፣ ብልጽግና እንቆረቆራለን። እስላም የሰላም ሃይማኖት ነው። ሙስሊሞች ሰላማዊዎች ነው። እኛ ያነሳናቸው ሦስት ጥያቄዎች አንዳቸውም ከህገ መንግስቱ በቀጥታም ይሁን በተዘዋዋሪ ያልወጡ ናቸው። በሀገራችንም በዓለማችንም ሰላም ይሰፍን ዘንድ ሁላችንም አሁን ከምናደርገው እንቅስቃሴ በተጨማሪና በዋናነት ዱዓ ማድረግ ይጠበቅብናል ይጠበቅብናል። ኢትዮጵያ ሙስሊሞች በእስላማዊ መንግስት እንተዳደራለን የሚል ጥያቄ ያነሳሉ የሚል የውሸት በሬ ወለድ ውንጀላዎች ስላሉ ፍላጎታችን ባይ ኢትዮጵያ በሃይማኖት ይተዳደር የሚል ህልምም የለንም፣ እውን አይደለም። ለምን እኛ እኮ ኢትዮጵያ ውስጥ ያለን ዛሬ አልመጣንም። የኢትዮጵያን ታሪክ እናውቃለን። የኢትዮጵያን ነባራዊ ሁኔታ እናውቃለን። ኢትዮጵያ ወደፊት እንዴት መሆን እንዳለባት ደግሞ ከሌሎች ወገኖቻችን ጋር በጋራ የሆነ አቅጣጫ አለን። ከዛ ውጭ ግን ይህንን አስተሳሰብ አላችሁ ብሎ እኛን የሚሆን እጅሉ ስለሆኑ አለመሆናችን ህዝቡም እንዲያውቅ፣ ሌላውም ነን ሙስሊም ያልሆነው አካልም እንዲያውቅ በመጽ የሸሪያ መንግስት ይተዳደርልን ጥያቄያችን አይደለም። እስላማዊ መንግስት ሸሪዓዊ መንግስት የሚሉ ጥያቄዎች የትኛው ደብዳቤዎቻችን ላይ ነው የተንጸባረቀው? የትኛው የአወልያ መድረክ ላይ ነው የተንጸባረቀው? እኛ እንኳን ሸሪዓዊ መንግስት አይደለም ተራ ፍርድ ቤት ይጠናከልልን፣ ይሻሻልልን ብለንም አልጠየቅም?